የሆነባቸው ምክንያት ምንድነው? እሱ ክሱ ውድቅ ነው የሆነባቸው ክሱ ውድቅ ነው የሆነባቸው ተቀባይነት አላገኘም። ክሳቸው ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድነሱ? እንዲሁ ራሳቸው የፌደራል ፖሊስ ሆነው ይሁን አይደ ራሳቸው የሕግ አካል ሆነው ይሁን አይደ እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ወጥቷል፣ በዚህ ጋር ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ይወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ያወጣብኝን አይታችኋል። የፖሊስ መግለጫ አይታችኋል። ራሳቸው እንትን ራሳቸው በምን ደረጃ ኔ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ እንትን ምን ነበረ ትራንስፖርት፣ አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ። የአባቱ መስጊድ በር መሰለው እንደሚዘጋ እና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ተከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደሞ የሚሉት። ይህን የሚያደርጉ ምንድነው ገንዘብ መሰብሰቢያ ማለት ነው። እፎይን ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። ሃምሳ ሺህ ሃምሳ ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድነው የሚያቀርብላቸው። ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ እንዲህ ተደረገ እያለ ይሰክሳችኋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማቅ፣ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ። ለኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትስአፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ ለቀኩላችሁ እኮ ለዛ ነው። ተጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት። ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ፣ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው፣ ራሴ ያለ ፎቶ የለቀኩላችሁ? ምንም እንደማታመጡ ስለማቅ ማለት ነው። ብገለኝ እንጂ ሌላ ምንም አታመጣም። እኔ ደግሞ ሞት የምፈራ ሰው አይደለው ስለዚህ በዚህ መጠን ሄደው ነበረ በዚህ መልኩ ውድቅ የነሱ ሆነባቸዋል በዚህ መካከል ግን ትልቅየ ችግር ገጥሞን ነበር እኛ ምንድነው እሱ አድቫንቴጅ እንይዝ ነበረ ክስ ለመመስረት የህግ አካላቶች በሞላ አብረውን ነበሩ ጠበቆቻችን አብረውን ነበሩ ስለዚህ እኛ ደግሞ እነሱ መክሰስ እንችል ነበረ ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ውድቅ ሆኗል እኛ ክስ መመክሰስ እንችላለን ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ መቶ ቪዲዮ ተሰበሰበ። መጻሕፍቶች ወደ መቶ ሃምሳ መጻሕፍቶች ክርስትናል የተጻፉ ክርስትናን የሚያንቋሽሹ በክርስትናል የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው፣ እነኝም መጻሕፍቶች መሰብሰብ፣ እነኝም መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ በአክፋይር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጽሀፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት ቅድሚያ ምንድነው እሱ ቋሚ ሲኖዶሱ መመልከት ነበረበት ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ። እያንዳንዳቸው እንትን ተባሉ። ወደዛ እንዲመራ ከህግ አካላትም ከቤተክርስቲያን ህግ አካላትም መመሪያ ተሰጠ። ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? የሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ፣ ህጉን ወደ እኛ አምጡት እኛ እናጸድቀዋለን፣ ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ እስከ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ቢ ይሰማለሁ፣ ስታክ አድርጓል። ኦኬ፣ ይሰማለሁ። ስለዚህ እሳቸው ፍቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቆ ነው ብናል ማለት ነው የሊቃውንት ጉባኤ እንትኖች አን ቲክቶኬ እንትን እያለ ነው እሰማለሁ ስታክ እያደረገብኝ ነው አሁን ተመልሻለሁ መልካም የልቃውን ጉባኤ እንትኑም አምጡ ወደ እኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዚያ ለመሄድ አሁንም አቡነ አብርሃም መ ነበረባቸው። አቡነ አብርሃም ሊፈዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ያደረጉት ደውላችሁ ጠይቋቸው። ምናውቀው ነገር የለም። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬዝ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ እኔም የምወዳቸው አባት ናቸው። ማቀው ነገር የለም ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ሆን ብዬ እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግረውን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም። ከፈለጋችሁ ራሳችሁ ሰብስባችሁ እንዳዲስ ክሰሱ፣ አንሰጥም። በቃ መረጃዎቻችንን እኛ ትተናል ክሱን ከእናንተ ጋር ባለን ሁኔታ እንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይሄን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይሄን ይመስላል ማለት ነው። ቀጣይ ግን ምን መስራት እንዳለብን የተገነዘብንበት እና የተረዳንበት ነገሮች ስላሉ ቀጣይ በተሻለ ሁኔታ የተሻሉ ተቋማቶች መገንባት እንዳለባቸው የታዘብንበት ስለሆነ ብዙ ነገሮች እንደ ቅሬታ ፐርሰናል የምናነሳቸው ነበሩ። ለምሳሌ ቤታተን ለጊዜው ማረፊያ እንኳን አሳድሩን ብለናቸው በሊቀ ጳጳሶች ምናምን ፈቃደኛ ያልሆኑ አሉ። እንደዚሁ ቤታቸውን ዘግተው እንደዚ የተቀመጠ ቤታቸውን ማለት ነው። ለሁለት ቀን ለሶስት ቀን እንቀመጥበት ሲ ወይም ደግሞ እንመካከርበት ብለናቸው እንኳ ፈቃደኛ ያልሆኑ አሉ። ይህ ፐርሰናል ጥቅም ስለሆነ ለመኖሪያ ስለሆነ ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው። ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸውም ይሄ ግን ለገዛ ጥቅማችን ስለሆነ እምቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ የተነሱ ክርስቶስን ግብረ ሰዶም እያሉ በአደባባይ የሚሳደቡ ግብረ ሰዶም ነው ክርስቶስ ጌ ነው እያሉ የሚሳደቡ የህግ አካላቶች በሙሉ ይሄ ሰቅጥጧቸው በቃ መስማት እስከሚቀፋቸው ድረስ ይሄንንማ እንትን እንላለን ብለው እስከ መጨረሻ እንሄዳለን ብለው ብዙ ነገር ከሰራም በኋላ እና እንደዛ ሆነዋል። ቀጣይ ግን እንደዚህ አይነት ነገሮች እንዳይፈጠሩ ቀደም እንዳልኳችሁ፣ ትልልቅ ተቋማት ለመስራት ኃላፊነት ወስደናል። ትልልቅ እንትኖች አሉ። በእኔ በኩል ይህን ይመስላል እንግዲህ። ያስቀየምኳችሁ ካላችሁ ይቅርታ አላለሁኝ። ሁላችሁንም አመሰግናለሁኝ። የተወሰኑ ሰዎችን እቀበላለሁ። ብዙ ሰዎችን አልቀበልም ማልቀበለውም አንድም ደግሞ እዚህ ያልታገላችሁልን ወይም ደግሞ ኢንሴንስ አልታገላችሁ ስንል ኦርቶዶክሳውያን እስልምና ላይ መስራት አለብን ብለን ስንል ደንታችሁ ያልሆነ ሰዎች ገስት ባትልኩም ደስ ይለናል። ምክንያቱም ቀጣይ እናንተ ላይ ደግሞ እንመጣለን። ቀጣይ እናንተ ላይ እንመጣለን። ምክንያቱም ቤተክርስቲያን ዛሬ ለምሳሌ ሆሳና ነበረ ሆሳና ደግሞ ምንድን ነው እሱ ጌታ በአህያይቱ እና በወርንጭላይቱ ሆኖ የመጣበት ነው አደለ አህያይቱ ምሳሌዋ ምንድን ነው ወርንጭላይቱ ምሳሌዋ ምንድን ነው እነኝን ምሳሌዎችን እንዴት ነው እሱ የምታስተምሩት ግማሽ ህዝብ የአገሪቱ የሚያህለው ሙስሊም ሆኖ ለሙስሊሞች ወንጌል አያስፈልግም ካላችሁ የወርንጭላይቱን እና አህያይቱን ምሳሌ እንዴት ነው እሱ መስራችሁ የምትሰብኩት ነጋ ጠባ ከፕሮቴስታንት ጋር ብቻ መሆን ነው ያለበት። እሱን ልታስቡበት ይገባል፣ ልታስቡበት ይገባል። በዚህኛው በኩል ብዙ ቀዳዶች አሉ፣ እነኛ መደፈን ያለባቸው ይመስለናል። እስልምናው ሳይድ ትንሽ አስቸጋሪ ነው፣ ለህይወታችንም ከባድ ነው፣ ለህይወታቸው ከባድ ነው። ሶ ይህንኛው መሰራት አለበት። እንድንሰራ እናንተም አብራችሁን መሆን አለባችሁ፣ እናንተም መስራት አለባችሁ። ይህንን ልታስቡበት ይገባል። ከእናንተ ሳይድ ነበር መምጣት የነበረበት በእርግጥ አሉ አባቶች በዛው መጠንም አመራሮችም የማህበረ ቅዱሳንም በዚህ ትልቅ እንትን እያላችሁ ያላችሁ አላችሁ። ግን አስ ኢንዲቪዥዋል ነው እንጂ እንደ ተቋም መሆን አለበት። ያንን ልታስቡበት ይገባል። ያ መሰራት አለበት። ኢንፎርማል በሆነ ሁኔታ እኛ ልንሰራ እንችላለን። እንደ ተቋም ግን እናንተ በደንብ መስራት ያለባችሁ ይመስለኛል። ያው ካጠፋውኝ ይታረማል፣ የቤተክርስቲያን ልጅ እንደመሆኔ ማለት ነው። ነገር ግን በጣም መሰራት አለበት። ለስልጣን ለቦታ መጣላት ብቻ አስፈላጊ አይመስለኝም። ለምዕመኑ ምዕመኑ የሚጠፋውን ማሰብ እንደገናም ደግሞ የጠፉትንም ማሰብ እንደገናም ደግሞ ያልመጡትን ማሰብ ክርስቶስ ዘጠና ዘጠኙን ትቶ አንዷን ያች የጠፋችሁ ሊመልስ እንትን እንዳለ እናንተም ያንን ማሰብ ያለባችሁ ጊዜ ይመስለኛል። ያንን ብታደርጉ መልካም ነው እና በዛውባችሁ። እና እናንተ ሰዎች ሁላችሁንም ሰላም ብያለሁ። እንዴ ናችሁ? ምናልባት ለገስት እድል ከመስጠት በፊት ስለአነሳው እፎይ እኔም ልጨምርበት። በተለይ የሚመለከተው ለምዕመናኑ ሳይሆን መምህር አልሆናችሁት መምህራን ብቻ አልሆናችሁት የሚመለከት ነው እና እንዲሁም ሊቀ ጳጳሳት፣ እንዲሁም ሌሎቹም ማለት ነው ስለሚመለከት ዳይሬክትሊ እናንተን ስለሚመለከት በዚች ኦልሞስት አንድ ወር ባልሞላ ጊዜ ውስጥ ብዙ ቦታ የተለያዩ ሰዎችን በተለያየ አጋጣሚዎች ለማግኘት ሞክረናል። ቀድመንም ስናመሰግን ነከሌን ብለን ያልናቸው አሉ እና ከነዛ እየተረዳ ነው ነገር፣ በጣም ብዙ ነገር፣ እጅግ በጣም ብዙ ነገር ማለት ነው። አንድ ሁለት ሶስት እያለ ማስቀመጥ የምንችላቸው ነገሮች ምን ተረዳ ብትሉኝ፣ አንድ እጅግ በጣም ብዙ መምህራን አሉ። ደንብ ያዙልኝ፣ እጅግ በጣም ብዙ መምህራን አሉ። መምህራን የሉንም ማለት አልችልም። ሐዋርያት ምን ያክል ነበሩ? በዛ ዘመንስ ምን ያክል መምህራን ነሮ ነው ዓለምን በሙሉ የሰበኩት? የሚለው ሌላ ጥያቄ ስለሆነ ማለት ነው የሚታወቅ ስለሆነ አሁን ያሉት እጅግ በጣም ብዙ ስለሆኑ ኦንላይንም ያለው መምህራን እጅግ በጣም ብዙ እጅግ በጣም ብዙ እንዳሉ አውቃለሁ። በተለይ ደግሞ በቋንቋ ጉዳይ ማለት ነው ሳላነሰው ባልፍ በጣም ስለሚቆጨኝ እኔ የምናገረው አማርኛ ብቻ ነው። ሌላውን አልናገርም። ነገር ግን ካየሁት አንጻር ልናገር ወንጌል በአማርኛ ብቻ አይሰበክም ወገኖች። ለመምህራንም እየተናገርኩ ያለት ለምሳሌ ልጥቀስ። ኦሮሚያ ላይ ተወልዳችሁ ኦሮምኛ እየቻላችሁ አፍመብቻችሁ ቋንቋ ኦሮምኛ ሆኖ ቤተክርስቲያን አስተምራችሁ በደንብ የተዋጣላችሁ መምህራን ሆናችሁ፣ በደንብ አድምጡኝ፣ በጣም የተዋጣላችሁ መምህራን ሆናችሁ ሰዎች የሚወዷችሁ ሰዎች ሆናችሁ እጅግ በጣም ቁጥራችሁ እጅግ በጣም ስለሆነ ማለት ነው። በኦሮመኛ ግን ብላይ እስልምና ማትሰብኩ መምህራን ኃላፊነት አለባችሁ። ኃላፊነት ትልቅ ኃላፊነት ማለት ነው። አሁን ፎይ የጠቀሰው ዛሬ የታሰበውንም የውርንጭ አስቡት ማለት ነው። ለአሕዛብ ሂዱና ለአሕዛብ ስበኩ ነው የተባለው። ለአሕዛብ ምድር የሚሰበቀው ወንጌል ወንጌል ለመስበክ ሰው